ኦኬ፣ እኔና ማሜ የምንቀጣ መስሎ ነበረ። ጀሚላ እናንተ ነው የምትቀጣው። እኔና ማሜ የምንቀጣ አንደኛ። አንተና ጀሚላ ቱናዬ ቱናዬ። ከጀሚላ ጋር ቆይ። መርሃዊ በጋም ላክ ስርዓት ግበር። አንደኛ ቅጣት ቱናዬ ቱናዬ። ሁለተኛ ቅጣት እንደ በግ ሁለታችሁ እዛ ትሄዱና አራት እግር እንደዚህ ሆና ላላችሁ። ሶስተኛ ቅጣት ዱቄት ቤታችሁ ትቀበላችሁ። ቆይ አንድ ጥያቄ ልጠይቃችሁ። አንድ ጥያቄ አሁን ቱናዬ ሲባል ጅጅን ነው የምትሰድቧት አላችሁ። ለምሳሌ ማለት ነው ጀሚላውን አልነበረችም እዚህ ጋር ማለት ነው ጀሚላ ሺዶን ነው ይነት ኝ አባት እና ጀሚላ መጣ ሌላ ነገር አ ስትሏት፣ እኔ አላቅም። ቆይ ይሄ ሙዚቃውን ደግሞ ይሻለኛል ብላ ብዘፍን

ነው ነው። ዜድ ረመዳን ነው። አሁን መጣላት ምናምን ለኔ ማያዋጣ ንገርሽ። መጣላት ለቢዝነስ መጥፎ ነው።

ወርዳ ምስል አንተነት ሳይሆን ላይክ ሚዲያ ላይ ባለው ነገር በቃ ሰው ባል የሚሰጠው ዝም ብሎ የሞተ ነገር ነው። ቦታው ስለሆነ ነው። በቃ ለዛ ነው እኮ የምልሽ እኮ እሱን እኮ ነው ማሜ። ቀድሞ ባወራ እኮ አይደለም የሰው ልጅ የጻፈ ቢጽፍ ነገሩን፣ አንተ ራስ ብትይዘው ሰው ያቆማል። አንተ ይጅስ ሌላ ሌብል ነው በቃ ሌላ ላይፍ ላይ ነው በቃ ስለ አንድ ሰው ኪፕ ጎይን ክርስቶስን ነው የምልሽ፣ እኔ ላይ ክርስቶስን ነው የምልሽ። አንድ ቀን ከአንተም አም ታይርድ ነገር ማየትም አልፈልግም። በቃ እንደዛ ግን፣ እኔ ደግሞ እኛ ጠፍተናል አራት ቀን ገብቼ አላቅም። ትናንትና ፍራንክፈርት ባኖፍ ላይ ጫት ይሸጣል እያለች ስትሳደብ ነበር። መጥፎ የሚያወራ አሮን እኔ ኮ ብዙ ነገር እየመጡ ኮመንት ላይ ባዘር ያደርጉኛል። ግን ዳስና ኢምፖርታንት ለኔ በቃ አይደለም። አንድ ሰው ኦረዲ ክሮሱን ጥሶታል። ስለ አንቺ ጥሩ ነገር አወራ መጥፎ ነገር አወራ ለእኔ ምንም አፕሪሼት አላረገውም። ጋ ዳሴት ቢካዝ እኔ አንድ አንድ የሆነ የበናት እኔ ነኝ። ፓስ ያሳለፍኩትን ህይወትም አቀው እንጂ አንድ ሰው ቁጭ ብሎ አሁን ጂጂ ለስለይቁ ቁጭ ብላ የሆነ ቀን አመለጣት እኮ በቃ፣ ሄደ እኮ፣ ሄደ እኮ እሱ እኮ ሄደ፣ መኪና ገዛ። ድራ ጂዝዝ ላይክ ትራሽ ነው ለኔ። ዛሬ የገዛ መኪና ኔ አንድ ደቂቃ አልቆይም ብገዛው ነው የምልህ አንድ ሰው መልፋትን እና ሂሳቡን ሳይሆን የምታየው ምን ያህል ነው ወርዝ የሚያደርግ ላይፍ ላይ ነው። ያንን ነው የማቀው። የሆነ ነገር ከሮጠብ በኋላ ለመያዝ የምትንደረደር ከሆነ ዳስ ዩር ዊክነስ በቃ ኦልሬዲ ዳሴ፣ እንጂ ቁጭ ብዬ በእኔ ላይፍ ሄደ አመለጠ ምትል ከሆነ ለምን እኔ ወጥቼ ስለ እኔ ላይፍ ምን ያገባሻል፣ እንደዚህ ምት ማለት እኮ ይቻላል ግን ዳስ ናት ኢምፖርታንት ለኔ፣ ኢምፖርታንት አይደለም። እኔ ፎከስ ማድረግ ያለብኝ ነገር ላይ ነው ፎከስ ማድረገው። ደስተኛ ነኝ በአሁኑ ላይፌ የስ አም ሀፒ። በቃ የምወደው ሰው አለኝ ላይፌ ላይ። ስለሄደው ሰው ቁጭ ብሎ አወራ አላወራ፣ ስለእኔ ጥሩ ነገር አፕሪሽት አረገ ብልግና እንደዚህ አረገ አሮኪ ዳስ ናት ኢምፖርታንት ለኔ። አሁን ደግሞ እኔ እንደ ህትም እንደ ወንድምህም ለአንተ ምነግረው ወይ ለእሷ ምነግራት እናንተ ቱጌዘር ናችሁ ደስ ብሏችኋል፣ ሁሉ ነገር እያስደሰታችሁ ነው። ሰው ሲዋደድ ብዙ ነገር ይመጣል ታውቃለህ። አንተን ላይ ከርስ ለማድረግ የሚመጣ ነገር ጅጂ ቁጭ ብላ ስለ አንተ እያወራች ከሆነ ኬ- የሚያስደስታት ነገር ከሆነ ታውራ ብለህ በቃ። ሰው እንዲያውም የሚወድርሁ ነገር ስላወራ ያናደደ የእናትህ ነገር አናዱ ይሆናል፣ የእህትህ ነገር አናዱ፣ ቤተሰብ የቤተሰብ ነገር አናዱ ሊሆን ይችላል። እንደ ወንድ ልጅ ማለት ነው ሆዴን እኔ የምሬን ነው ምነገር ክርስቶስን ነው የምልህ። እኔ ለጅጅም ሳይድ አልዝም፣ ለአንተም ሳይድ አልዝም። እራሴ የሚሰማኝን ስሜት ማይ ኤክስፕሪያንስ ነው ምነገር። አንተ ይሂዱቷቸው እኔ ልንገርህ፣ ከመቸው ድራማ ውስጥ አስገብታችሁኛል። ግን የሚጠቅምህን ነገር ነው ከፈለግክ ትወስዳለህ፣ ካልፈለግክ አሁን ያልገባሽ ነገር እኔ ድራማ ውስጥ አላስገባሁሽም። ንንስገባኝ ደስ መግባት ባለብኝ ኮሜንት ሆልሽ ብትገቢማ ደስ ይለኛል። ብትሰድቢልኝ እኔን አግዘሽ ደስ ይለኛል። አልዋሽም እኔ የወልሽ ገና ኦርኬስትራ ያለው ተሳዳቢ ምላስ፣ ቀጥ የሚሸጥ ቢሆን ምላስ ገዝቼ ይሳደብ ነበር። መናገር ብችል ብፈልግ ብ የቻልኩትን ያህል አንድ ነገር ልንገርሽ፣ ማሜ በቃ ጀጃ ታርጊኝ፣ በእናትሽ ደናደሪ እኔምአንድ ነገር ልንገርህ። ሆዴ ችግሩ አንተ አትሰማም። አንዴ ልንገርህ። ማራማዊት አለሽ አይደለም አንዳንድ ጎበዝ ሴቶች ወንድን መቀየር ይችላሉ። አንዳንዱ አይለወጥም፣ ደደብ ነው። ጊዜሽን ይበላብሻል። አምናቶክና ባውየ እኔ አዲስ ትንሽ ነገር ስሚ። አሁን እሱ ሁለታችሁም አንዴ ትንሽ ላይፋችሁ ተስማምቷችኋል። ደስ ካለሽ እኮ ፍቅር ካለ እኮ ከአንድ ሰው የሆነ ሰው ቢያወራ አንድ ነገር ትዝ አይለኝ ምን ያው ክርስቶስን ነው ምል፣ እንዴት ማውራት እንዳለብኝ አንድ ነገር ንገርሽ። አንድ አንድ ነገር ንገርሽ። ቆይ እኔ አንድ ነገር ንገርሽ። ከሰደበችኝ ይልቅ በህይወቴ ላይ እያደረሰችው መጥፎነት ገና እድሜ ልኳን አልፋታትም ነው ምልሽ። ኦልሬዲ እኮ ሊባ አርገው ሂዳል። ደርሶብም ምን ብሎ ሊቭ አርኩትም ምን ነግ

ገና ብዙ ብዙ ቂም አለኝ ነው እምልሽ። ሴትዮዋ አብዳ ማየት ይፈልጋሉ፣ አብዳ ራውቷን ስትሄድ መንገድ ላይ እሱም ይቅር ተብሎ እኮ ለእናግ አንድ ነገር ንገር። እኔ አንተ እንደዚህ ውሽ የምታረግ ከሆነ ማርያማዊትን ብሆን ከአንተ ጋር አልኖርም። እኔ እኔ ነኝ የምልህ የኔን ነው ነገር ለምን ዲያልሽኝ እንዳትር እና ያደዋን አስተዩ ከአንተ ጋር ቢካዝ አንድ ሰው ስለነበረው ነገር ጥሩ ጥሩ ነገር ባያወራ አትሊስት መጥፎ ነገር አይናገርም። የያዘውን ይዞ ነው የሚሄደው። ሰው የምታቀው ሰው ሲያብድ ሲገማ ካየ ይገማል ብለ ካወራት ዳሴ ዝዝ ታኮርፍ ትችላለ። አይዶን ኬር አልቀመጥም እኔ እሷን ብሆን። እኔ ዳሴ በዛ ላይ አንድ ሰው በላይፉ ደስተኛ ከሆነ ጥሩ ፍቅረኛ ነው ተስማምታኛለች። አም ሀፒ ካለኮ እንደዚህ አብሮ አይንገዛገዝም ላይ ላይ ጋሴ የልቢሩ ላይፍ ቤቢ እኔ እሱንም ጠልቼው አይደለም። ሳይድም ይዤ አይደለም። የሚሰማኝን ስሜን ነው የምናገረው። እኔ ለጅጅም እያበርኩ አይደለም። አሁንም እሱንም እኔ አልጠለውም ምንም የደረሰብኝ ነገር ግን ሪያሊቲው ነው። አንድ ሰው ስትጣይ ስለዛ ሴት ወይ ስለዛ ወንድ ከሚገርመው ነገር እኔ አብሬ የነበርኩት ሰው ጋር ብችል ወደላይ ነው የማደርገው እንጂ አላጣጠን። ብሰድበው ራሴ ነው ሰድበው አውጥቼ ግን አልሰጠውም። ጋሴጤ የራሴ ፐርሰናሊቲ ነው። እንደ ቆሻሻ ነው ማየሆን ወጡ ስለ አንድ ሴት ወይ ስለ አንድ ወንድ የሚያወራ መጥፎ ነገር ይሄ ሪስፔክትም አያደርግም። ጋይስ ሲሪስሊ። ግን እኔ አሁን እዚህ ጋር ቁጭ ብዬ ጌም እየተጫወትኩ ማላቀው ነገር ላይ ገብቼ እንደዛ ስል ኦ፣ ማሜ እሷን እኮ እየሰደቧት ነው፣ እሷን እኮ እንዲህ እያሉት ነው፣ ወይኔ እሷን እኮ ተፈሪያታለች ስትሉኝ እኔ አንደኛ ማንም አይደለሁም ሁለተኛ ሰው ሳይደርስብኝ ደስርስፔክት ቤት አላረግም ባከበርሽ በጣም አከብራለሁ ልክ ስትደርሱብኝ ደግሞ ዛማች ነኝ እኔ ጋይስ ማክበርን እንደ ፍራቻ የምታዩ ከሆነ ዩዝ ዩር ማይንድ ጋይስ አንዳንዴ ማክበር ፍርሃት አይደለም መፍራት አይደለም ሰውን ማክበር እኮ ጋይስ በዛ ላይ አሁን እኔ ታይፔም አይደለም እንደዚህ ወሬ ቁጭ ብሎ ለማውራት ስስ ቱ ኦልድ ፋሽን ቁጭ ብሎ መሰዳደብ ጋይስ አንዳንድ እራሳችሁ ያላከበራችሁትን ነገር እኔም አይ ኤክስፕሬንስ ባድ ኤክስፕሬንስ ጋይስ፣ ራሳችሁ ያላከበራችሁትን ነገር ማንም ሪስፔክት እንዲያደርግላችሁ ኤክስፔክት አታርጉ። ዚስ ሚ እኔ አውጥቼ የራሴን ነገር ካወራሁት እንዴት ነው ሶሻል ሚዲያ ሶሻል ሚዲያ ላይ እንዲያለኝ ብላችሁ ጀጅ ለማድረግ የምትወጡት ዩ ካን ዶን ጀጅ ሚ በዛ ላይ ልክ ኮመንት ላይ ደግሞ እየተከተላችሁ እቺ ጃስጃስ ጃስ የምትሏት ሴት አለች። አንዳንድ ሴት የምትፈራ አምናት ዛት ፐርሰንት ነኝ። ታከብረኛለች፣ አከብራታለሁ። ዳት ሴት ልክ ክሮሱን ሲያልፍ ደግሞ አንድ ሰው ዘ ሴም ቲንግ እኔም እንደዛው ነኝ። እኔ አሁን ሆዴ የሆነ ቦታ ገብቼም ስለ ሆዴ ቢወራ እንደዛ ነው የምለው ትክክለኛውን ነገር አንዴም እኮ ከእሷ ጋር ተነጋግረናል። እኔ ስለሚያሳዝነኝ ነው ስል ለምን አልሽ ብላኛለች። ግን የራሴ ስሜቴ ነው። በቃ ለምን አላችሁ ሊባል አይችልም። ማውራት ከተፈለገ እኮ እኔ እኮ አምና ስትፒድ አንድ ሰው ይኸውላችሁ፣ ባለቤቱን ባለቤቱ ያቀለለውን ባለዳ አይቀበለውም ነው ሳንቴንግ የሆነ ተረት አለ ብዬ ቴንኪ አባ ባለቤቱ ያቀለለውን ባለዳ አይሸከመውም ይላል የሀገሬ ሰው ሲተርት። የራስሽ የነበረ ሰው ካቀለለሽ እኔ ልከበር አልችልም ዳሴ። እንደዛ ከሆነማኮ የእኛ ሰው ገብቶ ዝም ብሎ ገብቶ ስለ አንድ ሰው ሲያወራኮ አይነውስ። እንዴት እንደምታስለፈልፉ ኮ ቁጭ አድርጋችሁ ሰው ይቲንክ አም ስቱፒድ። አምና አምና እኔ እንዲያውም በእንደዚ አይነት ድራማ አልሄድም። ሳወራ ስትሬት ፎር ዋርድ ነው ማወራው እኔ። ቁጭ ብዬ ማስለፍለፍ እንደሌላ ጀዝባ ሴት በሆን እኮ ቁጭ ብዬ ሆዴን ማስለፍለፍ እችላለሁ፣ ግን እስና ኢምፖርታንት ለእኔ ኢምፖርታንት አይደለም። ላይፌ ላይ ሆዴ ቁጭ ብሎ ስለ ጅጂ ስላወራ ቁጭ ብላችሁ እኮ ኢንቨስቲጌት የምታረጉ እኮ ነው ያላችሁት ጠቅላላ። እንዴ ነበር እንደዚህ ነው ምናምን። አንድ ሰው እንደጠጣ ካወቃችሁት ቁጭ ብላችሁ እኮ ኢንቨስቲጌት ታደረጋላችሁ እናንተ እንኳን እኔ ግን ያኔ ቁጭ ብዬ ምን እኔ ሜንሽን አስደረጋችሁ አልለም። ለምን ስኒኪ ናችሁ? ቁጭ ብላችሁ ጥሩ ነገር ትሰጣላችሁ፣ ትንሽ ነገር ታጎርሱና፣ ማሜ ኮ ሽዝ ጀግና ሴት ናት፣ ሽዝ ሶ ቢሪፉል እያላችሁ ግን ኢንቨስቲጌት ነው የምታደርጉት እናንተ። እኔ ያምና ስቱፒድ። ግን ኢምፖርታንት አይደለም ለእኔ ነው። የስ እኔ ኮ አንድ ሰው ሲያወራ ኖ ኖ ኖ ኖ ታሴት ብዬ ነው ማስቆመ። ወዲያው ሲወራ ጥሩም ተወራ መጥፎም ተወራ ታይትሉ እኔ መሆን የለብኝም የሚዲያው ታይትል። ከአበሻ ላይ እኮ ዲስሪስፔክት አለ። ከድስርስፔክት በኋላ ሪስፔክት ነው ያለው። ይሄ ነው ዲስሪስፔክት። ከተደራረጋችሁ በኋላ ነው ሰውን ሪስፔክት የምታደረጉት እናንተ። ቱ ሌት የሆነ ኮመንት መጥጧል እና ዊ ማሜ ኮ ጀግና ሴት ናት፣ ማሜ ኮ ሽዝ ክሊን ናት፣ ማሜ ኮ እንደዚህ ናት ሪል